ሰላም እንደምንቆያችሁ ውድ የሶላቲቭ ተከታታዮቻችን ዛሬም እንደገና በአስተማሪ ቪዲዮ ተመልሰን መጥተናል። ዛሬ የምንማማርበት የትምህርት ርዕስ የኢየሱስ ስቅለትና ሞት በህክምና ባለሙያዎች አይን እንዴት ይተነተናል የሚለውን ትምህርት የምንማማር ይሆናል። እንደተለመደው ቪዲዮውን ሳብስክራይብ እና ላይክ እያደረጋችሁ አብሮነታችሁን እንድታሳዩንና እና አዲስ ሲሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን እስከ መጨረሻው ድረስ አብራችሁ እንድትቆዩ በጌታ ፍቅር እንጠይቃለን የክብር ግብዣችን ነው። አብራችሁን ቆዩ። የሰውን ልጅ በስቅላት መቅጣት ለመጀመሪያ ጊዜ ተግባራዊ የሆነው ከክርስቶስ ልደት በፊት በ479 ዓመተ ዓለም በፋርሶች ነበር። ከዚያም በኋላ ግን ሮማውያን ከክርስቶስ ልደት በፊት በመቶ ዓመተ ዓለም አሁን የሚታወቅበትን መልክ ሰጥተው ተግባራዊ ማድረግ ጀምረዋል።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 ከመስቀሉ በፊት በጅራፍ በተደጋጋሚ ተገርፏል። ጅራፉ ስል የብረት ቁርጥራጭ እና የሾሉ አጥንቶች ያሉት ሲሆን በዚህም ብዙ ደም ፈስቶታል። የታሪክ ድርሳናት እንደሚያሳዩት በመገረፍ ብቻ የሞቱ ሰዎች አሉ። ኢየሱስ ግን እስከ ጎልጎታ ድረስ ስቃዩ እየተቀበለ ወጥቷል። በእርግጥ ኢየሱስ ከደረሰበት ግርፋት የተነሳ ወደ ጎልጎታ መስቀሉን ተሸክሞ መሄድ እስኪያቀተው ድረስ ተዳክሟል። ኢየሱስ ክርስቶስ በደረሰበት ከፍተኛ ድብደባ ምክንያት በመዳከሙ የተነሳ የሮም ወታደሮች ስምዖን መስቀሉን ተሸክሞ ከክርስቶስ ከሁለት ወንበዴዎች ጋር ወደሚሰቀልበት ከከተማ ወጣ ወዳለ ስፍራ እንዲደርስ አስገድደውታል። ክርስቶስ ላይ የተፈጸመው ስቅላት እጅግ ጭካኔ እና ስቃይ የተሞላበት እንዲሁም ቀስ በቀስ የሚገድል ነበር። በተሰቀለበት ወቅት የእጆቹ አንጓዎች እንዲሁም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 ሮማውያን የሚገድሏቸውን ሰዎች በምን ያህል ጭካኔ እንደሚያሰቃያቸው ኢየሱስ ጠንቅቆ ያውቀዋል። አባት ሆይ ብትፈቅድ ይች ጽዋ ከእኔ ውሰድ እያለ ይጸልይ እንደነበረ በሉቃስ ወንጌል ላይ ተጽፎ ይገኛል። በዚሁ ወንጌል ላይ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወርድ እንደደም ነጠብጣብ ነበር ይላል። እኩለ ሌሊት እንዳለፈ ኢየሱስ በጌተ ሰማኔ በካህናት በአለቆች፣ በሽማግሌዎች እና የቤተ መቅደስ አዛዦች ቁጥጥር ስር ዋለ። በካህናት አለቆች ፊት ቀርቦ ሰራ የተባለው ወንጀል ተጠቅሶ ተመሰከረበት። ከዚያም በኋላ የካህናት አለቆች ለጲላጦስ አሳልፈው ሰጡት። የቅርቤ የሚላቸው ሰዎች መከዳት፣ አካላዊ ድብደባ እንዲሁም አስጨናቂ እና እንቅልፍ አልባ ሌሊቶች ማሳለፍ ከተመዘገቡ መካከል ናቸው በመጨረሻም ኢየሱስ በጲላጦስ ፊት ቀርቦ በስቅላት እንዲሞት ተፈረደበት። ኢየሱስ ከመስቀሉ በፊት በሮም ወታደሮች የብረት ቁርጥራጮች እና የሾሉ አጥንቶች ባሉት ጅራፍ በተደጋጋሚ ተገርፏል። የሕክምና ባለሙያዎች ኢየሱስ በሮም ወታደሮች ጀርባውን ሲገረፍ በጅራፉ ላይ የታሰሩ ሹል ብረቶች እና አጥንቶች ስጋውን ቦጭቀው ያነሱ፣ እንዲሁም የደም ስሩን ይቀዱት እንደነበረ ጽፈዋል ኢየሱስ በጾም የደከመው ሰውነቱ በግርፋት እና በድብደባ የዛለው አካሉ ከፍተኛ ደም መፍሰስ ጋር ተደምሮ ከመስቀሉ በፊት በብርቱ ለመሰቃየቱ ተጠቃሽ መሆኑ በዚህ ዙሪያ ጥናት ያደረጉ እነዚህ ባለሙያዎች ይናገራሉ። ምንም እንኳ ሮማውያን ስቅላት ባይፈጥሩትም፣ እግዚአብሔር አብ ፈቃድ ቢሆንም የሞት ቅጣት በከፍተኛ ስቃይ ዘገምተኛ ሞት እንዲያስከትል አድርገውታል። የኢየሱስ እጆች እና እግሮች የተቸነከሩባቸው ሚስማሮች ርዝመታቸው ከ13 እስከ 18 ሴንቲሜትር እንዲሁም ውፍረታቸው 1 ሴንቲሜትር ሊደርስ ይችላል ይላሉ ዶክተር ዊሊያምስ። ኢየሱስ ሲሰቀል እግሮቹም ተጠፍረው ታስረው በመደራረብ ከእግሮቹ ከፍ ብሎ የሚገኘው አጥንት ላይ ሚስማሩ እንዲቸነከር ተደርጓል። ጉልበቱም ትንሽ አጠፍ ብሎ ነበር። ይህ በዘመኑ ስቅላት የሚቀጡ ወንጀለኞች ሁሉ የሚሰቀሉበት መንገድ ነው። ዶክተር ቪንስ ሚለር የኢየሱስ እግሮች በመስቀል ላይ ሲቸነከሩ 45 ዲግሪ እንዲታጠፉ ሆኖ ነው ይላሉ። በመስቀሉ ላይ የተሰቀለው ኢየሱስ አብዛኛው የሰውነቱ ክብደት ያረፈው የሚስማር በሚስማር በተቸነከሩት እግሮቹ ላይ ነበረ። እግሮቹ የታጠፉበት መንገድ ጡንቻዎች ህመም ሳይሰማቸው ከጥቂት ደቂቃዎች በላይ ሊቆዩ የሚችሉበት የሰውነት አቀማመጥ አይደለም። ከጉልበቶቹ በታች የሚገኙት የታፋው ጡንቻዎች ሲዝሉ ክብደቱ ወደ ትከሻዎቹ፣ እጆቹ እና መዳፎቹ መጋጠሚያዎቹ ላይ ይዞራል። ኢየሱስ መስቀል ላይ በተሰቀለ በጥቂት ደቂቃዎች ውስጥ ትከሻዎቹ፣ ክርኑ እና የመዳፉ መገጣጠሚያ አንጓዎች ውልቃት እንዳጋጠማቸው ባለሙያዎች ይናገራሉ። ኢየሱስ ሆሊውድ በሰራው የስቅላት ፊልም ላይ እንደሚታየው በመስቀል ላይ ከእንቅስቃሴ ተገድቦ ይቆያል ነበር። በመስቀል ላይ ሳለ ለመተንፈስ በሚታገልበት ወቅት 12 ኢንች ያህል ወደ ላይ እና ወደ ታች ይንቀሳቀስ እንደነበረ ጥናቶች ያሳያሉ። ለመተንፈስ የሚያደርገው ትግል ከፍተኛ ህመም እንደሚያስከትልበት እና ለመተንፈስም የሚቸገር እንደነበር ባለሙያዎች ይናገራሉ። ለዚህም ምክንያት እግሮቹ በአርባ አምስት ድግሪ እንዲታጠፉ ሆነው በመቸንከራቸው ነው። በዚህም የተነሳ ከፍተኛ የጡንቻ መዛል እና ህመም ውስጥ በመሆኑ የአካል ብልቶቹ የእግሩ ጡንቻዎች በቀላሉ ሊታዘዙለት አይችሉም። ኢየሱስ በመስቀል ላይ ሆኖ ለመተንፈስ በሚስማር የተቸነከሩት እግሮችን ወደ ታች በመግፋት ቀሪ የሰውነት ክፍሎችን ወደ ላይ ማንሳት ይኖርበታል። በህክምና ባለሙያዎች አይን ሳምባዎቹ በመስቀል ላይ እያለ አየር ወደ ውስጥ ለማስገባትና ለማውጣት ያዳግታቸዋል። ኢየሱስ በመስቀል ላይ ሆኖ እግሮቹን በቀላሉ ወደ ታች መግፋት አይችልም። ክርኑ፣ ትከሻዎቹ እና የመዳፉ አንጓዎች ላይ ውልቃት በማጋጠሙ እና ከደረቱ ዘንበል ሲል የሚፈጠረው ጫና ለመተንፈስ እጅግ በጣም አስቸጋሪ ያደርግበታል። በዚህም የተነሳ በመስቀል ላይ በተሰቀለ በጥቂት ደቂቃዎች ውስጥ ለመተንፈስ ይቸገራል። ለመተንፈስ በሚታገልበት ወቅት በእግሮቹ እንዲሁም ውልቃት ባጋጠማቸው የላኛው የአካል ክፍሎቹ ላይ ከፍተኛ ህመም ይሰማዋል። ምንም እንኳን በመስቀል ላይ በቆየባቸው ጊዜያት ያለው እንቅስቃሴ እየቀነሰ ቢመጣም ለመተንፈስ በመቸገር እና አየር በማጣት በሚመጣው መታፈን የተነሳ በተደጋጋሚ ለመተንፈስ አካሉን ወደ ላይ ለማንሳት መታገል ይጠበቅበታል። ኢየሱስ በሚስማር ሲቸነከር በሁለቱ መዳፎቹ የሚገኙ ነርቮች ሚዲያን ነርቭ ስለሚጎዱ በእያንዳንዱ እንቅስቃሴ ከባድ ህመም ያጋጥመዋል። ሜዲያን ነርቭ ከመዳፋችን እስከ ክርናችን ባለው ስፍራ የተዘረጋ የነርቭ ስር ነው። ኢየሱስ በጎልጎታ ላይ ራቁቱን የነበረ ሲሆን የአይሁድ መሪዎች፣ ህዝቡ እንዲሁም በግራና በቀኝ የተሰቀሉ ወንበዶች ሲያላግጡበት፣ ሲዘልፉት እንዲሁም ሲስቁበት ነበር። ኢየሱስ ሰውነቱ የደረሰበት ድብደባ እንግልትና ስቃይ የተነሳ ከባድ በሆኑ ህመሞች ለሞት የሚዳረጉ ደም መፍሰሶች ውስጥ አልፏል። ኢየሱስ በተገቢው ሁኔታ መተንፈስ ባለመቻሉ የተነሳ በዝግታ እና በማቃሰት ለመተንፈስ ተገዶ ነበር። በአየር ማጣት ተሰቃይቷል። በዚህም የተነሳ በደም ውስጥ ጥቂት ኦክሲጅን ብቻ እንዲኖር እና አሲድ እንዲከማች ምክንያት ሆኗል።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 የእሾህ አክሊል ሲደፋበት እግሮቹ እና እጆቹ በሚስማር ሲቸነከሩ መስቀል ተሸክሞ ሲወድቅና ሲነሳ መጋጋጥ የተነሳ በርካታ ደም ይፈሰዋል በከፍተኛ ውሃ ጥም ውስጥ የሆነው ኢየሱስ የደም ግፊቱን በከፍተኛ መጠን መውረዱ አይቀርም እንደ ህክምና ባለሙያዎች ግምት ከሆነ ደም ግፊቱ ሰማኒያ በሃምሳ ይሆናል ስለዚህም በወቅቱ ኢየሱስ የነበረበት ሁኔታ ሲገለጽ፣ በመጀመሪያ ደረጃ ሾክ ፈርስት ዲግሪ ሾክ ውስጥ ነበረ። ከፍተኛ የሆነ የደም መጠን መቀነስ፣ የልብ ምት መጨመር፣ ከላይ ከላይ ወዲያው ወዲያው መተንፈስ፣ እንዲሁም በከፍተኛ ሁኔታ ማላብ ሊያሳያቸው የሚችላቸው ምልክቶች መሆናቸውን ባለሙያዎች ያስቀምጣሉ ወይም ይጠቅሳሉ። በቃሉ አጋማሽ ላይ የኢየሱስ ልብ ምት እየደከመ ሊመጣ ይችላል። ሳምባው ደግሞ በከፍተኛ ፈሳሽ ስለሚሞላ መተንፈስ ይቸገራል። ይህም በደረሰበት ስቃይ ምክንያት አጋጥሞት ያለውን የመተንፈስ ችግር ያባብሰዋል። ኢየሱስ በልብ ምት፣ በአተነፋፈስ ችግር፣ በከፍተኛ የውሃ ጥም ዮሐንስ 19:28 ላይ ነበረ። እንደ ሕክምና ባለሙያዎች ገለጻ ኢየሱስ ህይወቱን ለማቆየት ደምና ፕላዝማ ያስፈልገው ነበረ።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 ይህ በልቡ አካባቢ ያለ ፈሳሽ ልቡ በተገቢው ሁኔታ እንዳይመታ በመካከል የልብ ችግር እንዲያዳብር ያደርገዋል። ኢየሱስ ልብ ደም ለመርጨት እና ለመቀበል የሚያደርገው ትግል እየጨመረ ሲመጣ እንዲሁም ደም እና ፕላዝማ በልቡ አካባቢ ሲከማች ልቡ ሊፈነዳ ይችላል። ይህም ምናልባት የሞቱ ምክንያት ሊሆን ይችላል ይላሉ ባለሙያዎች። የሮም ወታደሮች በስቅላት የሚቀጡ ሰዎች ሞት ለማፋጠን ጉልበታቸውን በመምታት እግራቸውን ይሰብራሉ። በዚህም የተሰቀሉ ሰዎች የእግራቸውን ጡንቻ ተጠቅሞ መተንፈስ ስለማይችሉ ሞታቸው ይፋጠናል። አርብ ዘጠኝ ሰዓት ላይ ኢየሱስ ተፈጸመ ዮሐንስ 1930 ብሎ ሞተ። ወታደሮቹ እግሩን ለመስበር ሲመጡ ኢየሱስ ሞቷል። መጽሐፍ ቅዱስ ላይ ኢየሱስ የሰው ልጅ በመስቀል ላይ ከፈጠረው ሰቅጣጭና አስፈሪ ማሰቃየት በኋላ ሞተ። የሮም ወታደርም መሞቱ ለማረጋገጥ ጎኑን በጦር ወጋ፣ ወዲያውም ደምና ውሃ ወጣ። ዮሐንስ 19:24 ላይ ይሄን እናገኘዋለን። የታሪክ ማስረጃዎች እንዲሁም የዘመናዊ የሕክምና ትንታኔዎች ኢየሱስ ከመስቀል ሲወርድ ሞቶ እንደነበረ ያስረዳሉ። ቤተሰቦች፣ የኢየሱስን የግርፋት ሁኔታ በአይነ ህሊናችን ስንመለከት የጌታችን ደም የለበሰ ጀርባ ጭካኔ የተሞላበት ግርፋት በራሱ ላይ ያኖረው የእሾህ አክሊል ስናስብ የሰው ጭካኔ እና የኃጢአትን ክብደት በጉልህ እንረዳለን፣ ወይም ደግሞ ይህ ያስረዳናል። ነገር ግን ኢየሱስ በደረሰበት ከፍተኛ ስቃይ እና አሰቃቂ ውርደት መካከል ጸንቶ ቆመ። አንድ ሰው እንዲህ ያለውን ስቃይ እንዲቋቋም ምን ሊያስገድደው ይችላል? ፍቅር ግድ ብሎ ስለ እኛ ሁሉ ታገሰ። ይህ ሁሉ ስቃይ፣ መከራ፣ መንገላታት ለኔ፣ ለአንቺ፣ ላንተ ለሁላችንም ነው። የኢየሱስ ፍቅር የማይናወጥ ገደብ የለሽ ከቃላት በላይ የሆነ ቅድመ ሁኔታ የሌለው በእምነት ለሚቀበሉት ሁሉ የተገለጠ ልዩ ፍቅር ነው። በዚህ ምድር የተሻለ ሕይወት ሊሰጠን ብቻ ሳይሆን ዘላለማዊነት ወደሚሰጥ ፍቅር ግቡ ያለን ከዚህ የሚበልጥ ፍቅር የትም የለም። ይህንን መልእክት የምትከታተሉ ሁሉ ዛሬ ልባችሁን በመክፈት ይህንን የፍቅር ንጉሥ ወደ ህይወታችሁ እንዲገባ በመፍቀድ አሁኑኑ ከዘላለም ሞት ዳኑ። የመዳን ቀን አሁን ነው።